ያሳዝናል። እንግዲህ ፍቅርን መጫወቻ እያደረጓት ይገኛሉ። ቦሪክና ፎፎ ማለት ነው። ትንሽ እርፍ ብርድ ብሎላቸው ነበር። አሁን ደግሞ ከሁለታችን አንዳችን ምረጭ፣ ወይሱን ወይኔን ከዛ ደግሞ አንተ ምን ስለሆንክ ነው የምትመረጠው፣ እኔ እያለው በማለት ደግሞ ፉፉ እንደምታዩት ነገር እየሰራ ይገኛል። ወይም ደግሞ ነገር እያስነሳ ይገኛል። በዚህ መሀል ፍቅር ተጨናንቃለች። የምትገባበት የምትወጣበት ጠፍቷታል። ምንድን ነው የተፈጠረው ነገር በቦሪክ በፎፉ በፍቅር መሀል? እንግዲህ ሊቋጭ ወይም ደግሞ ሊፈታ ወይም ደግሞ ሊስተካከል ያልቻለ ብዙ ነገር አለ፣ እውነቱን ለመናገር ማለት ነው። በመጀመሪያ ይህንን ቪዲዮ እስከ መጨረሻው እንድታዩት ነው ልነግራችሁ የምወደው ነገር። ካልሆነ ግን ምንም አይነት ኮሜንት ባትጽፎ ደስ ይለኛል። ና እንግዲህ ፍቅርና ቡሪክ ፎፎ፣ እውነት ለመናገር ትክክለኛ ነገራቸው እየታወቀ አይደለም። አንዳንዴ ይጣላሉ፣ አንዳንዴ ይከራከራሉ። በዛ ባህል ግን እኔ ፍቅር በጣም በቃ የሆነ ማዕበል እያወዛወዛት እያናወዛት፣ በቃ በጣም ሰላማን እየነሳት እንዲህ እንዲህ እያረጋት፣ አንዴ ደስታ፣ አንዴ ሳቅ፣ አንዴ ባ፣ አንዴ ማጣት፣ አንዴ ማግኘት፣ አንዴ መጨነቅ የሆነ ውዝግብግብ ያለ ነገሮችን ነው እያሳለፈች። ምንም ቋሚ የሆነ ነገር እያየባት የእውነት ለመናገር ና ወይ አንዴ ከፎፉ ጋር ትጣላለች፣ ወይ ከቡሪካ ትጣላለች፣ ወይ ከቡሪካ ትታረቃለች፣ ወይ ከዛኛው ጋር የሆነ እንዴት ነው የሆነ የተወዛገበ ነገር ነው። እሷም ተወዛግባ፣ እነሱም ተወዛግበው እሷንም እያወዛገቧት ነው የሚገኙትና የሆነ ሰዓት ላይ ቁርጥ ያለ ነገር ተናግረው ነበረ። ብናለች ፍቅር በጓደኝነት እንቀጥል ብላ ነበረ። ፎፎ ጓደኝነቱን ተቀብያ አለው። አላጨናንቅሽም በፍቅር እንኖር በፍቅር እንቀጥል ብዬ አላጨናንቅሽም፣ ችግር የለውም በማለት እሷም ደስ ብሏት፣ እሱም ደስ ብሏቸው ቀጥለው ነበረ። ከዛ በመሀል እንግዲህ ብዙ የሚፈጠሩ ነገሮች አሉ። የሆነ ፈት ይማለች ትመጣለች እንዴት ነው ብቻ ብዙ ነገሮች ነው እየተደበላለቁ በቃ ግን፣ ፍቅር እኔ ሰላም ሰጧት፣ የሆነ እርግት ብላ ጓደኞቿ ላይ ተማምና ነገ ጥለው ይሄዳሉ ሳትል የሆነ ተረጋግታ ያየውባት ጊዜ የለም አሉ አሻችሁም። ሁሌ ስትጨነቅ ነው ማየት። ብሩክንም ቀረበችው የሚሄድ ነው እና ብዙ ሰው ለካ ሲመጣ የሚሄድ አይመስለኝም ነበር እና ለካስ ይሄዳል ሰው የሆነ ሳለ መሄዱ አይቀርም ለካ ብላ ሁሉ ፍቅር እስከ መጨነቅ ደርሳለች ና አጠቃላይ እስኪ ስለ ፍቅር ስለነበረችበት ስለመጣችበት አሁን ስለምትሄድበት አሁን ስላለችበት መንገድ ወይም ደግሞ ሕይወት እስኪ እናወራ እና ስለ ዛሬ ቪዲዮም በደንብ እናወራበታለን። በመጀመሪያ ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ምንም ክፉ ነገር መጥፎ ነገር አልናገርም ማለት ነውና፣ በአጠቃላይ እኔ ፍቅር ታሳዝነኛለች። አልዋሻችሁም፣ በጣም ጥሩ የሆነ ሕይወት ነው የምመኝላት በቃ ደስተኛ የምትሆን ያለ አደለ በቃ ደስታን የሚሰጣት ሰው፣ ደስታን የምትሰጠው ሰው ህይወቷ ሁሉ ተስተካክሎ እስከ መጨረሻው በቃ የእሷን ደስታ ነው ማየት የምፈልገው። እና አዝና ከፍቷት ደብሯት ሳይ በጣም ነው የሚከፋኝ። አልዋሻችሁም በእውነት ልክ እንደ ታናሽ እህቴ እንደ ህቴ በቃ ልክ እንደ መንታ ህቴ ነው ማያት። ታሳዝነኛለች። ከነመፈጠሬ እኔን እንኳ አታቀኝም፣ ግን የመጣችበትን መንገድ ያውቃለሁ መጀመሪያ ላይ ከአብርሽ ጋር እየሰራች እያለ ጀምሮ ነው የምከታተላት እና በጣም ነው የምታሳዝነኝ። በቃ ማለት ህይወቷ ሁሉ አእምሮ ተስተካክሎላት ነው መሄድ የምፈልገው በብዙ ውጣ ውረድ ያለፈች ልጅ የመጣች ልጅ ስለሆነች ማለት ነው። እና ዛሬ ላይ እንግዲህ በህይወቷ መሀል ላይ እንግዲህ ቦሪከንም አግኝታለች። ሁፎ ጋም ብዙ ሰዎች ጋር በህይወቷ ብዙ ሰዎች መጠዋል። እና ግን ሁሉም ቋሚ አይደሉም። እየሄዱ ይመጣሉ፣ እየመጡ ይሄዳሉ፣ እየመጡ ይሄዳሉ። እና ብዙ ነገሮችን አስተምሯት ይሄዳሉና። ከባድ ነገር ነው ብቻ እያሳለፈች ያለች። አሁንም ከቡሪክ ጋር ሁና ደስተኛ ለመሆን እየሞከረች ነው። ቡሪክን በቻለ አቅም እያዝናናት፣ አንዳንድ ነገር እያደረገላት ይገኛል እና ከፎፎ ጋር ያለው ነገር ያው እንደምታውቁት፣ ያው በፍቅር ባይቀጥሉም ብዙ ነገሮች አሉ አሏሻቸውም፣ ግን እሷም ልትረሳው ማትችላቸው ብዙ ያሳለፏቸው ጥሩ ጊዜያቶች፣ ከባድ ጊዜያቶች አሉ። እሱም ሊራሳቸው የማይችለው በፍቅርና በፉማል ብዙ ጥሩ ጊዜያቶች አሉ፣ ብዙ የችግር ጊዜያቶች አሉና ሊጠላሉ አይችሉም፣ ወይም ደግሞ አንዳቸው ለአንዳቸው መጥፎ ነገር ሊያስቡ ወይም ሞ ሊመኙ አይችሉም። ጥሩ ነገሮችን እያሳለፉ ነው የሚገኙት ና ግን ግን አሁን ላይ ዛሬ ፕራንክን ያደረጓት ፍቅርን፣ አሏሻቸውም ቡሪክም ፉፉም ተነጋግረው ነው ፕራንክ ያደረጓትና ምንድነው? የተደረገው ነገር? ልክ ከሁለታችን አንዳችን መራጭ ብሎ ሲያጨናንቋት እኔ ሁለታችሁንም ወዳለሁ ሁለታችሁንም ነው ብላ ስትናገር፣ እንዴት አንተ እኔ ምርጫ ውስጥ ትገባለፎ ብሎ ቡሪክ ላይ ጓብሎበት፣ እንግዲህ ቡሪክም ለመደባደብ ሞክረው መጨረሻ ላይ የራሳቸው ጉዳይ እኔ በቃ ሲሄድ ተደባደቡ ምናምን ብላ ብትገላገላቸው ጥላቸው ነው ሄደችው። እና በኋላ ላይ ሲደባደቡ አልችል ብላ አላስችላት ብሎ ተመልሳ መጣ፣ እየገላገላቻቸው ነው። ከዛ ፕራንክ እንደሆነ ነግረዋት በጣም ከፍቷት ነበር። እግዚአብሔርን ነው ምላችሁና በመጀመሪያ ቦሪክና ፎፎም እኔ ባይለያዩ ባይራራቁ ደስ ይለኛል። ምክንያቱም ለብዙ ጊዜ ጓደኛ ማቾች የሆኑ ስለሆኑ ማለት ነው። ፍቅርም ከእነሱ ጋር ባትለያይ ወይ ደግሞ የሆነ ነገር አለ አብሮ ጓደኝነት ቢቀጥሉ ጥሩ ነበር። ግን እኔ እውነት ለመናገር አሁን ላይ ደስታ አላት ብዬ አላስብ። ሙሉ በሙሉ ደስተኛውና እየኖረች ነው ብዬ ለማሰብ ይከብደኛል። እና ምንድን ነው ልል የፈለግኩትኝ ፍቅርዬ የራሷን አንዳንዴ ይውላችሁ እንዲህ ዝም ተብሎ የሚኖር ነገር አይደለም። ወይም ደግሞ እንዲህ በዘፈቀደ እነሱ ወንዶች ናቸው። የእውነቴ ነው። በማንኛውም ሰዓት የማፍቀር፣ የማግባት፣ አብሮ የመሆን ይችላል። እሷ ግን ሴት ልናዛ እድሜዋ ነው። አሁን ላይ የምትጀናጀንበት ጓደኛ፣ ፍቅረኛ የምትይዝበት እድሜዋ ነው። ከፉፉ ከቡሪክም ራቅ ብላ ራሷን አግሌላ የራሷን ህይወት ብትመሰርት ወይም ደግሞ የራሷን መንገድ ብትፈልግ የተሻለ ነው ብያ ያስባለሁ። ለምን መሰላቸውም ቡሪክ በተለያየ ጥቅማጥቅም ይዟት ወይም ደግሞ በተለያየ ነገሮች ብልጭልጭ ነገሮችን እያሳየ ወደ እሷ ለመሳብ እየሞከረ ነው። ግን ለእሷ አይጠቅማትም ማለት ይሄ ጊዜያዊ ነገር ነው እንጂ ነገ ህይወቷ አብሯት አብሯት ህይወቷ የሚኖር ሰው አይደለም። መጥፎ ሰው ነው አይደለም፣ ያልኳችሁ ብሩክ፣ የራሱ ደስ የሚል ልጅ ነው። ጥሩ ነው፣ ጥሩ ባህሪ ያለው ጥሩ አስተሳሰብ ያለው ልጅ ነው። ፉፉም የራሱ ደስ የሚል ነገር ያለው ልጅ ነው ግን ሁለቱም ለእሷ አይጠቅሟትም ብዬ ነው ማስበው። ለምን የህይወት አጋር ሊሆኗት አይችሉም ብዬ ነው ማስበው። ለምን ያለውን ነገር እንደምታዩት ነው። በሃይማኖት ትልቅ ልዩነት ስላለ እሷም የራሷን ብትጀምር እነሱም የራሳቸውን ጀምረው ቢኖሩ የተሻለ ነው ብዬ ነው ማስበው ና ግን የሚያስቸኩል ነገር የለም። በጓደኝነት ችግር የለውም፣ ይቀጥሉ ምናምን፣ ግን ፍቅርም የራሷን ህይወት ብትጀምር የተሻለ ነው የሚል ሀሳብ አለኝ። ፉፉ በጣም ደስ የሚል ልጅ ነው። ውይ አንድ ቀን በቃ እኔ አላውቅም። ከአብርሽ ጋር እንኳን ማለት ነው ያሁሉ ነገር ተፈጥሮ፣ ያሁሉ ነገር ተብሎ፣ ያሁሉ ነገር ተወርቶ፣ ያሁሉ ነገር ሁኖ ማለት ነው በሰዓቱ ከጎኗ ነበር። ሰዎች በቃ ሲነግራት የነበረው ነገር አብርሽ ይጎዳሻል ነው። ስለ አብርሽ ነበር ሲያወራ የነበረው፣ ስለ እሷ መጎዳት ነበር ሲያወራ የነበረው እንጂ እኔን እንደዚህ አድርገሽኝ እንደዚህ አድርገሽኝ ብሎ ክፉ ነገር አልወጣውም ነበርና፣ መጀመሪያ ምርጥ ልጅ እንደሆነ ያወቅኩትኝ በዛ ጊዜ ተከፍታ ተአዝና ዙሪያ ሁሉ ጨለማ ሆኖባት ቤት ዘግታ እያለቀሰች ለብዙ ወራት በተቀመጠችበት ቤት ውስጥ ወጣ ስትመጣ ከአብረሽ ጋር ተለያይታ ማለት ነው። ደስተኛ ሆኖ የተቀበላት አይዞሽ ያላት ቀና ያደረጋት እሱ ነው እና ያን ጀምሮ ነው ፉፉን የምወደው። በጣም ምርጥ ሰው ነው። በጣም የሚለይ ልጅ ነው። አሁንም አሁን የሚያስትብላታል ይወዳታል፣ ያከብራታል እና የሚለይ ልጅ ነው። እሱንም እናበረታታው ወደ መቶ ኬ እናስገባው። ፉፉንም ቡሪክንም እንዲሁም ደግሞ ፍቅርንም እናበረታታቸው። ግን የየራሳቸውን ህይወት እንዲጀምሩ ያልሆነ ተስፋ እንዳይሰጣጡ በቃ ማለት ያልሆነ ውዥንብር ነገር፣ ፍቅርን የሚያስጨንቅ ነገር በአጠቃላይ እንዳይሰሩ ሁላችንም በኮሜንት እናሳወቃቸው። ፍቅር መጎዳት የለባትም፣ ማዘን የለባትም፣ መከፋት የለባትም። በእያንዳንዱ ቀናቿ፣ በእያንዳንዱ ቪዲዮቿ ደስተኛ ምቶ ትናንትናውን ፍርክርክ ብላ በጣም ደስ የሚል ጊዜያትን ነበር ያሳለፈችውና እና ፉፉና ቡሪክም ያወሩት ነገር ምንም አልገባኝም። እንደዚህ አንተ በጥቅማጥቅም አጥቅም ልትደልላት ብለህ ነው። መጀመሪያ መግቢያው ላይ አካባቢ ሲያወሩ እንደ ቀልድ ያወሩት ነገር ነበር። አንተ ከኋላ መጠ አለው። ከዛ ደግሞ እሱ ደግሞ የሆነ ሰው እኮ የጣሉበትን ሲያነሱ አይወድም ብዙ ነገሮችን ብሏል። ይሄ ነገር ከምን አንጻር እንደሆነ ሊገባኝ አልቻለም። አልዋሻችሁም። ግን ዋናው መታረቃቸው ነው። ማነው ጓደኝነታቸው ነው። ግን ፍቅር ከዚህ መሀል ብትወጣ እኔ እንጃ፣ ትንሽ ራቅ ብሏት አላ ሰው እኮ የግድ አብሯቸው ሀያ አራት ሰዓት ከነሱ ጋር መሆና ይጠበቅባሉ? ፍቅርን ስለሚወዷ ስለሚያከብሩ ሀያ አራት ሰዓት ከእሷ ጋ ይሁን አይባል አይደል? ጊዜ ይስጧት። ለራሷም እስኪ ተንፈስ ትበል፣ ጥሩ ነገር ታሳለፍ እና ይህን ነው የምችለው። እናንተስ ምን ተሰማችሁ በዛሬ ቪዲዮ? ተጨንቃለች፣ ግን ፕራንክ ነው መጨረሻው። እንደው ቢሆንም ፍቅር መጨነቅ የለባትም ብዬ ነው የማስበው። ለራሷ ጊዜ መውሰድ አለባት። እና ይሄ ነገር ሄዶ ሄዶ ሁላችሁም እንዳይጎዳችሁ፣ የማትወጡበት ችግር ሁሌ ችግር ችግር እንዳይሆንባችሁ የየራሳችሁን ህይወት ወጥ የየራሳችሁ መንገድ ብትጀምሮ የተሻለ ነው ብዬ ሀሳብ እሰጣለሁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። እናንተን ሀሳብ አስተያየትን በኮሜንት አሳውቁኝ። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩ።